በሀገራችን ቀኙን የሚይዘው መንፈስ ወይም አጋንንት ወይም ሰይጣን የትኛው ስም ያለው ነው ብለን ብንጠይቅ ጠቋር የሚባለው መንፈስ ነው። ይህ መንፈስ ዘጠና አምስት ከመቶ የቀኙን ስፍራ የሚይዝ አደገኛ የሆነ ስልቱን በየጊዜው እና በየሰዓቱ የሚቀያይር በመንፈሳዊ ተጓዦች ህይወት ጎዳና ውስጥ ዘወትር ባህሪውን በስፋት ለጥቃት ራሱን የሚያዘጋጅ ከአገልግሎት በኋላ ላሉት የቅድስና ስራዎች ቦታ እንዳይሰጥ ሁልጊዜ የሚታገል አን በአንደበትም በተግባርም በባህሪም ራሱን ወደሚመስል አቅጣጫ ሊመራ የሚችል የክፉ መንፈስ አደጋ ነው። ስሙ ጠቋር ይባላል። ይሄ በሀገራችን ውስጥ ትልቁን ቦታ ይዞ እንደውም በብዙዎች እናቶቻችን ዘንድ የተከበረ የታወቀ ገዳምሳሚ ሳሚ ስዋሚ ጸናይ፣ ዳዊት ደጋሚ፣ ቆራሚ የሚያደርጉት እና እንዲህ አይነት ስያሜ ሰጥተው የሚያሞካሹት መንፈስ ነው። ስሙ ባለው ጠቋር። ዛሬም በዚህ መናፍስት በዚህ በቀኝ በሚይዝ መንፈስ ትግል አንጻር ሲታይ ብዙ ድሎችን በአጋጣሚም ይሁን በታሪክ ሁኔታዎች መበለሻሸትም ይሁን በራሳችን መዘናጋትም ይሁን በመንፈሳዊ በረከት ጉዳይ ላይ ያለን አትኩረት ባዶ ከመሆንም አንፃር ይሁን ብዙዎቻችን በቀኝ በኩል ይከብደናል፣ ተይዘናል፣ ይደብተናል፣ ግራ እንጋባለን እስከ ውሳኔ ድረስ እንኳን አቅምና ጉልበት አተን የመወሰን ችሎታዎቻችን ሁሉ ሳይቀር። ደብዛው ጠፍቷል። በክስ ፋይሎች ቢሮችን ተሞልቷል። በብዛት ቀኛችን ስለተያዘ እምናስበውም የምናደርገውም የምናከናውረውም በግራ በኩል ሆኗል። በግራ ደግሞ ታሪክ አይቆምም። በእግዚአብሔር አምላክ መንፈስ ቅዱስ ምሬት በኩልም በጌታ መልአክ ተስፋና የመገለጥ ራዕይ በኩልም ቀኙ

ገዳም ሳሚ ተሳላሚ ነው ብለው ሲናገሩ ልክ ከመላእክት የጥበቃ ክፍል ውስጥ እንደ አንዱ አድርገው ተገንዝበውታል። በአውደ ነገስቱ አለሙም ውስጥ አሉ ከሚባሉ ወፍራም እና በጥበብ የተሞላ መንፈስ አንፃር ሲታይ ጠቋር የሚባለው ነው። በመተቱ ዓለም እና በሟርቱ ዓለም ውስጥም ቀኝ ሊይዝ የሚችል ሰይጣን ተፈልጎ ስያሜ ከሚሰጠው ክፍል ውስጥ አንደኛው ቋራ አባቡሌ የሚለው ስም ነው። ቀኙ የተያዘ ትውልድ ሁልጊዜ ነፃነት የለውም። ቀኙ የተያዘበት ሰው ሁልጊዜ ጊዜ በቤቱ ውስጥ ፍርሃት፣ ውከት፣ ሽብር፣ ጭንቀት፣ እረፍት ማጣትና በሚሰራቸው እና በሚያደርጋቸው ነገሮች ላይ ሁሉ አለመርካት የተለመደ መሰረታዊ የክፉ መንፈስ ችግር ነው። ቀኙ ተይዟል። ብዙዎቻችን አላስተዋልነውም እንጂ ጠንከር ያለ ስራ ላይ በምንሰማራ ጊዜ ክንዳችን የመዛል አእምሯችን የመድከም በቀኝ በኩል ያለው ሰውነታችን የመንሸራተት እና አቅሙን የማጣት የመሳሰሉት ነገሮች የሚከሰቱት በዘመናችን እንደሚባለው የነርቭ ችግር አይደለም። የክፉ መናፍስት የቦታ መምረጥ እና በምርጫው ውስጥ ይዞታውን አጠናክሮ የመያዝ ችሎታ ነው። በስልሳዎቹ አካባቢ ምን ያህል ዝምታ እንደነበረ በቤተክርስቲያን ብዙ የምናውቀው ነገር አለ። ዝን በቅ ቤተክርስቲያን ዝ በአምሳዎቹ አካባቢ ምንም አይነት መንፈሳዊ እንቅስቃሴ ላለማድረግ ሁሉም በየኑሮው እየተጣደፈ ዝም የተባለበት ጊዜ ነበር። በዚህ ዝምታ ውስጥ የተገኘው ትውልድ ፈጣን በመሆን አብዮተኛ ሆነ። ከዛ በኋላ ቀዩን ደርዛውን ለማጥፋት ግራጁን አነሳ። ስለዚህ እንኳን ግራጃችንን አንስተን ቀኛችንንም እንኳን አንስተን ያልቻልናቸውን የጊዜና የዘመናት ሩጫዎችን መግታትም ማቆምም አልቻሉ። ትውልዱ በፍጥነት በአስተሳሰብም በአሰራርም በባህሪ ብልሽትም በክፉ ጠባይን ጋሸበና ወጣ። አረቡ በራሱ ጊዜ ይበቅላል ማንም ሳይዘራው ማለት ነው። በጣም አስቸጋሪው እና አድካሚው ትክክለኛውን ፍሬ የምናዘራበትና ወቅቱ ሰዓቱ ጊዜው በመከታተል የሚደረጉ ጥንቃቄዎች የአዝመራውን ፍሬ በተገቢው ጊዜና ሰዓትን ለመሰብሰብ የሚያስችል የመከር ጊዜ እንደሚያስፈልግ ሁሉ፣ በዛው ልክ ደግሞ መልካሙ ፍሬ ባደገ ቁጥር ማንም ሳይዘራው አረሙ እንደሚታገን? ለማንኛውም በግብርና ዓለም ውስጥ ላለ ሰው ግልጽ ነው፣ ግን ማንም ሳይዘራው የሚቀድመው አረሙ ነው። በህብረተሰብም ህይወት ውስጥ እንደዚሁ ነው። አረሙ በራሱ ጊዜ ይበቅላል። ዘሬ አያስፈልገውም! ለእኛም ልክ ይኸው እውነታን ስናይ ዛሬ ባለን ሁኔታ የጭብጥ ህይወት ጎዳና በጠፋብን አስተሳሰብ እና ልቦና ውስጥ ሲታይ አረሙ በራሱ ጊዜ ነው የበቀለው። ይህ በመከር ህግ ባህሪ ውስጥ ስናየው ነው። ስለዚህ የዲያብሎስ አሰራር እና ጠባዮቹ አንደኛው ክፍል ቀኝ ትከሻህል መያዝና መጉዳት ነው። በቀኝ ላይ ደግሞ ከተቀመጠ ጠባቂ መልአክ እግዚአብሔር አምላክ የሰጠን ጠባቂ መልአክ ምን ያህል እንደሚጋፋ የሚያሳየን ይሆናል ማለት ነው እንደውም አንድ ቦታ ላይ የሚነግረን ቃል አለ። የጌታ ጠባቂ መላእክት ዞትር ከሰው ልጆች ጋር እንደሚሆኑ ዞትር መላእክት በእግዚአብሔር አምላክ እንደሚመላለሱ እና እያንዳንዱን ጊዜ እና ሰዓት ከእነዚህ ከተናናሾቹ አንዳችን እንኳ እንዳትንቁ በማለት እግዚአብሔር አምላክ ቃል ይነግረናል። አንዱን እንኳ እንዳትንቁ ምክንያቱም ዞትር መላእክቶቻቸው በፊቴ ይቆማሉና ብሎ የሚነግረን መጽሐፍ ቅዱሳዊ ቃል አለ። ያ ማለት ማን ማለት ነው? በቀኝ በኩል በቅዱሳን መላእክት የምንጠበቅበትን ተስፋና በቅዱሳን መላእክት በኩል ሕይወታችን የሚመራበትን እድል የማግኘት ትልቅ የልዑል እግዚአብሔር አምላክ የጥበቃ አካል ነው። ግን ይሄ ክፉ መንፈስ ቀኛችንን ከያዘ ቀኝ የሚይዘው ኃይል በባህሪያችን ውስጥ ከገባ ክንዋኔያችን ሁሉ ወደ እውነት ለመድረስ የሚያዳግተ ይሆናል።